እኮ ያልገባች ነገር አለ። ምንስ ባይገባኝ እንዴ አባትህን ማሳዘን የለብንም እና፣ ቆይ እዚህ ቆይ ነው የምትይኝ? አዎ፣ ቢያንስ የተመሰቃቀለ ህይወቱን እስኪያስተካክል ድረስ እኔ አላቅም። ቆይራ በእኔ እምነት የለም? እንዲ ምን ማለት ነው? ከራሴ በላይ እንደማምንሽ ታውቂያለሽ። እና በቃ እሺ በልና እዚህ ቆይ። እኔ ባልለውም እኮ መቆየቱ አይቀርም። ቢሆንም የተፈቀደ ነገር ሲሆን ግን ደስ ይላል። እሺ በቃ ጎበዝ። ደግሞ ታውቃለህ፣ መልካም ስናደርግ ዞሮ ለኛው ነው መልካሙ የሚጻበለን። እሺ? እኔ መካሪ እና ስትሳሳት ካልነገርኩ ምኑ ላይ ነው ዘውድነቴ? እሺ። ባክ ጋሽ ላለማሳዘን ከዚህ እስከሄደል ድረስ ታገሰኝ፣ ከዛ እኔ እራሴ እወጣለሁ። እንደዚ አይደለም፣ እኔ እስከፈለግከው ጊዜ እዚህ መቆየት ትችላለህ። ልለን መጣት ማለት እንዴት በአንድ ጊዜ ሀሳብ ልንለወችልክ? ወፋ መከረችኝ። ወፋ ያልከኝ መቼም ጽናትን ነው አይደል? እንዴት አወክ? እዚህ ቤት ከኛ ውጭ ማንም የለም ብዬ ነው። በእርግጥ ልክ ነህ። እኛ ወንዶቹ ልንፈታው ያልቻል ነሆን እሱ አስማማች። እዚህ ቤት መቆየቴ ባይቀርም ግን ከአንተ ጋር ተስማምቼ ሲሆን ሰላም ይኖረዋል። በቃሽ፣ ደግሞ እኛ ልተኛ። የኪራ አባት ኪራና ጽናትን ለመሞሸር ቀን ቆርጸዋል። ኪራ ስለ እናቱ መም ሳያቅ ነገሮች በድብቅ ሊሄዱ ነው። አሁን ላይ ናሆሜም በተኛበት በጣም ተጨንቋል። ምሩም ምን የሆነ ነው ትለዋለች። እሱም የኪራ ነገር፣ የጓደኛው ነገር እንዳሳሰበው ይነግራታል። ሰላም ጤና ስትልኝ፣ ውድና የተከበራችሁ የቻናል ቤተሰቦች በያላችሁ በታለም ዳርቻ ሰላማችሁ በስትረፍ ይበል። ለዚህ ቻናል አዲስ ከሆናቸው ላይክ፣ ሰብስክራብ፣ ሸር ያደርጋቸው ቤተሰብ እንድትሆኑ በክብረት ይጠይቃለሁ። በሌላ በኩል ክብሮም ማለት ነው ኪራ ወንድም ከዚህ በፊት ፈተና አልፌ ውጫ ሀገር ላይሄደ ነው በማለት ቤተሰቡ ወይም አባቱ ውጭ ሀገር እንደሄደ ነበር የሚያውቁት እሱ ግን ፈተናውን አላለፈም ነበር እና ለቤተሰብ ለመናገር አፍሮ ያስወጣቸውን ውጪ እንዴት ብዬ እናገራለሁ በማለት ቤት ተከራይቶና ያገኘውን ስራ እየሰራ ይኖር ነበረ። ከሶስት ወር ቆይታ በኋላ ቁጭ ብሎ ኪራና ናሆሚ እየተጫወቱ እያለ በርቀት ያወታል። ኪራም ክብሮ ምን አየሁት ይላል። ናሆሚ ግን አላምንም፣ አንተ ልጅ በቅድም ቀየት ጀምርኮ ይለዋል። ከዛም የኪራ አባት ወደ ካፌ ሄደው ቁጭ ብለው እዛ የኪራ አባት ቁጭ ወዳሉበት ካፌም ክብሮም ይመጣል። ድንገት ተያዩ። ክብሮም በጣም ደነገጠ። ደግሞ እዚህ ምን ትሰራለህ ይሉታል። ከዛም ያለውን ነገር እውነታውን ነገራቸው ማለት ነው። ወደ ቤት የሚዘውት መጡ። ከዛ ኪራ ቤት መጥተውም ያለውን ነገር ተነጋገሩ። ክብሮምም በሌላ በሙስና ሌላ ሰው እንደላኩና እሱ እንዳላለፈ ከፈተናው እንደጣሉት ይነግራቸዋል። ከዛም አባቱም ወደ ኪራ ክላስ ገብቶ እንዳርፍ ይነግሮታል። ኪራ ና ጽናት ከውጭ ሲመጡ ኪራ በር እየከፈተ ያለ ጽናት ከኋላ ታስደነግጠዋለች። የሁለት ዛሬ አንችም የተቤ ሁለት ውጭ ነበር ይላታል። በጣም በሩን ክፈትና ዝም ብለን ንግባ ትለዋል ጽናትም። ከዛም ወደ ቤት ገቡ። ክጅን ሄዳለች ተሄዳለ ጽናት ክጅን መጣና ኪራ እኔ እምልሽ ክብሮም የት ነው ያለው ይላታል። ጋሽ እኮ ውጭ ሀገር ሄዷል ትምህርት ብለውኛል እንደዛ ሲሉን የሰማሁት ትለዋለች አረ እሱን የሚመስል ሰው ግን አይቼ ነው ሲላት፣ ይህን ይባል አረጀህ እንዴ በቆመ መቀረት ጀመርክ ትለዋለች። እኔ ኪራንየ ማረጀው ይላታል። እሻውን ልብስ ቀይር እናተኛ እንተምትለው ስትለው ልብስ ምረጭልኝ ይላታል። ደግሞ ለቤት ልብስ ልምረጥልህ እንዴ ትለዋለች። ምን ችግር አለው በማለት አሁን ተወኝ ለጋሱዬ እራት ልሰራ ነው ወይም ምግብ ልስራ ስትለው ተኝቷል ባክሻፓ ይላታል። ኪራም ልብስ ለመቀየር ወደ ክላሱ ሲገባ ይሸሻልና ክብሮም ተኝቶ ያየዋል። አይኔ ነው ወይስ ይላል። አይኑን ያሻሻል። አይኑን እያሻሻ ወይስ ምድር ይላል። ነካሴ ያደርገው ክብሮም ብድጋለ። እንዴት መጣ ዚህ፣ እንዴት መጣ፣ ምን ትሰራለህ ይለዋል። ምን እንደምሰራ ማላቅም ይህ ምናምን ይላል። በቃ ክሮም የሚለው ጠፍቶታል። እና ኢትዮጵያ ምን ትሰራለህ ሲለው ነገሩ ረጅም ነው ይለዋል። በድንገት ከኪራ አባት ጋር ተገናኝተውም የኪራ አባት ወደዚህ ቤት እንዳመጣውም ይነግረዋል። አሀ አባ ነው ያመጣ ዚህ ቤት ይለዋል። ስለዚህ አባይነሳ ና ቁጭ ብለን እናወራለን። ድጋሚ ህይወቴን እንዲበጠበጥ አልፈልግም፣ የሰላም ህይወቴን ማጣት አልፈልግም ይላል ኪራ። ከዛም አባቱ ከተነሱ በኋላ ሳሎን ላይ ቁጭ ብለው ማውራት ጀመሩ። በሌላ በኩል ኪራ ለእናቱ ደውሎ እንዴነሽ ይላታል። ደህናና ትለዋለች። ያደሽ ደህና ናት እየተሻላት ነው ወይ ይላታል። በአጋጣሚ ኪራናት ታስል ነበር። እማ አማሻል እንዴ እያሳለሽ ከኖ ይላታል። ግን የአሁንዳ መማት ልትነግረው አልቻለችም ማለት ነው ወይ ለምን አያቴን ወንድሞቹ ያስታሙ አንቺ ለምን ዚያት መጭም፣ ይላታል እንደ ስም እያላ ጽቅ በቃ ደውልሻለሁ ብሎ ስልኩን ይዘጋዋል። ስልኩን ሲዘግቶ ሲያበቃ አባቱ መጥቶ ሲጠራ አሰማም፣ ኪራ ሲሉት ስልክ እያወራሁ ነበር ይላል። አልሰማሁም ጠራይ እንደ ሲል፣ እኔ ምልህ እናቴን አማታል መሰለኝ ይለዋል። የኪራ አባት ደግሞ ሰው የነገረው መስሎት ማን ነገረ ይላል። ማንም አልነገረኝም፣ እኔ አሁን ከሷ ከስልክ እያወራሁ ነበር። በጣም ያስላታል፣ ፍርድ መጥቷታል መሰለኝ ይላል ኪራ ካልሆንማ እኔ ሄጄ ማመጣት ይላል ኪራ። አይ እንደዛ አይሆንም እኔ ራሴ እንዴት መጣ አደርጋታለሁ ይላል የኪራ አባት ማለት ነው። አሁን ተነስና እና ሳሎን እኔ ሳሎን ብቻዬን ቁጭ ማለት ደበረኝ፣ ወደ ውጭ እንድንወጣ ፈልጌ ነበር ይሉታል። እሺ ምሳን ብላና እንወጣለን ይላል ኪራም። እሺ ሳሎን ጠብቃለሁ ብለው ወደ ሳሎን ይሄዳሉ። ባቶ እኔም ወደ እነ ጽናት ቤት መጥታ ነበር ቁልፍ እረስቻለሁ፣ ቁልፌን አቅቤ ስትላት፣ ጽናት ደግሞ እንድትገባ ትከፋፋታለች። ከዛም ይገባሉ። ሲገቡ ግን ክብሮም እና አባቱ ወይም ደግሞ የኪራ አባትና ክብሮም ሶስቱ ቁጭ ብለው ይቅርታ እንድባባሉ እየተነጋገሩ ነበር እና አጥፍቻለሁ፣ ባጠፋሁት ነገር በጣም ይቅርታ ይላል ክብሮም ኪራም እሺ ይቅርታ አድርጌልለው ይላል ግን፣ ከአንጀቱ አልነበረም። አባቱም የኪራን ከአንጀቱ እንዳልሆነ ገብታቸው እንደዚህ ነው እንደ ይቅር የሚባለው ይለዋል አባት ግን፣ ለምን አታከብረው ይሉታል። ሰኔና ጽናትም በድንገት ወደ ሳሎን ሲመጡ እነሱ ቁጭ ብለው ስለነበረ ሰኔ በጣም ይቅርታ፣ በድንገት ነው የመጣ ነው፣ ያለ ሰዓት ነው መምጣት በሌለብን ሰዓት ነው መሰል የመጣ ነው ስትል የኪራ አባትም ጽናት በጣም ይቅርታ አሁን ለጊዜው ውስጥ ረፍ በሉ ውስጥ ቆዩ፣ ይሏቸዋል። ከዛም ክላስ ገብተው ኪራ ክላስ ማለት ነው መኝታ ክላስ ገብተው ጽናት እና ሰኒ እኔ ኮ አልገባም ብዬሽ ነበር ትላለች። እና ታዲያ እኔ ቤት ማን እንዳለና ማን እንደሚቀመጥ በምን አውቃለው? ትላለች ጽናት። ታዲያ ሰኒና ጽናት ቁጭ ብለው እያወሩ ነበርና በድንገት ጽናት ትወጣለች። ሰኒ ብቻዋን ነበረች። በድንገት ክብረው ወደዛ ክላስ ይመጣል ዛኔም ይውጣል እንዴ? በማለት ጥያቄ ታነሳለች። ክብሮምም እኔ ብቸኝነትን ብፈልግ ከበሩ ነበር እንዳየሽ የምመለሰው በማለት ትውውቅ ያደርጋሉ። ስማቸውን ከተዋወቁ በኋላም አንዳንድ ነገር መጫወት ጀመሩ። ክብሮምም ከእውነት የሚሸሽ ሰው አይደለሁም ይላታል። ዛኔም እንደ ስትል ነበር የመለሰችለት። ያልከውን የምትኖር ከሆነ ጥሩ ነው ትለዋለች። ክብሮምም እንዴ ጥሩ ነው አልሽኝ፣ ብዙ ሰዎች ግን ይህንን አይወዱልኝም ሲላት ሰኒ ግን ሰኒ ግን እውነታን ላለመቀበል እራሷን የምትቀጣሰው ሰው ስለማቅ፣ ትለዋለች ክብረውም አንቺ ግን አደለሽም አይደል ይላታል። እኔ እንኳን አይደለሁም እኔ በሆንማ በምን እድሌ ትለዋለች። ክብረውም ባለመሆንሽ አትገቢ ይላታል። ሰኒም ለምን ስትለው ክብረውም እንደ ሲላት ነበር የሰውን ሕመም መታመም ቢቻል ኑሮ እናት የሁሉንም ልጆቿን እና የሁሉንም ሰው ሕመም ሰብስባ የለም ብቸኛዋ ታማሚ ትሆን ነበር ይላታል። ሰኒም በጣም ጥሩ አገላለጽ ነው ትለዋለች። ከብረማም አመሰግናለሁ ሲላት ሰኒ አሁን ሳሎኑ ለኛ የተፈቀደ ይመስለኛል፣ ከዚህ በኋላ እዚህ መቀመጥ ይበቃኛል በማለት ጥላው ትሄዳለች። በሌላ በኩል ኪራ በክሮም መምጣት በጣም ከፍቶታል፣ በጣም ተበሳጭታል። ክብሮም እዚህ እንዲሰነብት አባቱ ቢፈቅዱም ኪራ ግን ደስተኛ አልነበረም። ጽናት ደግሞ መልካም ስራ ለራስ ነው ዞሮ ይከፍለናል፣ ስለዚህ ቶ ይቀመጥ፣ እስከ ተወሰነ ጊዜና ነገሮችን እስከሚስተካከሉለት ድረስ እዚህ ይሁን ስትለው ነበር። ጽናትም በእኔ ላይ እምነት የለም ወይ ስትለው ከራሴ በላይ አምንሻለሁ ሲላት ነበር። ኪራ እና እኔን የምታምናይ ከሆነ ይቀመጥ ስ እስከሚረጋጋና ነገሮች እስከሚስተካከሉለት ድረስ አባት ክንም አታሳዝን ስትለው ነበር። መጨረሻም ላይ እሺ ብሏት ምክሯን ተቀብሏት ወደ ክብሮም ወዳለበት ግላስ ገብቶ እዚህ መቆየት አለብህ ሲለው ነበር። እንዴት ባሁን ባሁን እንዴት ሀሳብ ቀየርግ በማለት ይገረማል። ክብሮም ከዛ ወፋ መክራኝ ነው ይላል። ኪራ ማናት ቶፋ ጽናት መሆን አለባት ይላል። እንዴት አወቅ በማለት ይመልስለታል። ኪራ አይ ከኔና ከአንተ ውጪ ሌላ ሰው ዘ የለም ብዬ ነው ሲለው፣ አዎ እኛ ወንዶቹ መግባባትና መቻቻል ያቃተንን እሷ ግን አስማማችን ልታስማማን ትችላለች ይለዋል። ስለዚህ እዚህ እስከምትፈልገው ድረስ ጊዜ ድረስ እኛ ጋር መቆየት ትችላለህ ሲለው ነበር። ክብሮምም በጣም ደስተኛ ነበር ይህን ስላለው። ሳኒና ጽናትም ስለ ፍቅር እያወሩ ነበር። ታዳ ጽናት ጉንፋንና ፍቅር እያደር ያገረሻል የሚባለው አባባል በእኔ ላይ እየደረሰ ነው ትላለች። በስራም ሲሄድ እኮ እየናፈቀኝ ነው ስላለች፣ ሰኒ ደግሞ ታዳ ሳይሰራ ይሆናል እንዴ ትላታለች። ጽናትም ታዳ ኪራን በጣም እንደምታፈቅረው ተነግራታለች። ለሰኒ ኪራን እኮ በጣም ነው ማፈቅረው ስትላት፣ ሰኒ ታዳ እንደዚህን ያክል የምታፈቅሪውን ሰው ለሌላ ሰው ደግሰች ልድሪ ነበር ስትላት፣ አይ ጽናት ከሆን ሳስበው ግርም ይለኛል ትላለች። ጽናት በጣም የበፊቱን እያስታወሰች ማለት ነው። ምሮም እንግዲህ ትዳራችን ፈጣሪ ይባርክልን አንቺም ለኪራ አስቤለት እና ግልጽ ሁኝለት ትላታለች። ግልጽ መሆንለታለሁ ነገር ግን አሁን የእናቱን ነገር እንዴት አርጌ ግልጽ ልሆንለት እችላለሁ ትላታለች። ምሮም ጋሸን ቢሆን ያውሩት እውነቱን መስማት አለበት እያለች ነው። ጽናትም ጋሸ ግን አሁን ላይ የሚፈቅድ አይመስለኝም ስትል ምሮም እንግዲህ ብቻ በዘገዩ ቁጥር እውነቱ ያመመና የከፋ ይሆናል ስትላት ነበር ደረጃ ላይ እየወጣች እያለ ክብሮም በፍጥነት ሲወርድ በእጃው ይዘያዘችውን ትንሽ ያስደፋታል። ተደነግጣለችም ፅናት። ክብሮምም አሁንም መደንገጡን አልተውሽም ይላታል። አንተስ ማስደንገጡን አልተውክም ትለዋለች። ጮክ ብላም ትናገረዋለች። አሁን ወደ ጋሼ ጋር ልሄድ ነበረ እንደዚህ አምሮብኝ ቆንጆ ለብሽ፣ አሁን ልብስ ልታስቀይረኝ ነው ትለዋለች። እናም የቅርት አካላት በኋላ አንድ ምክር ልምከርሽ ሲላት፣ ጽናት እሺ ምከረኝ፣ የሚመክር ተገንቶ ነው ወይ ስትለው፣ ክብሮምም የሚመክርና አቃሎ የሚል ሰው በጣም ብዙ ሰው አለ፣ ግን ፍሬ የሚያስጨብጠው ከብዙ ጥቂት ነው ይላታል። እሺ ላዳምጥህ ትለዋለች። ታዲያ ክብሮም ለጽናት ቤት ሽ የነቶሎቶሎ ቤት አድርገሽ እንዳሰሪው በጠንካራ ምሰሶና በጠንካራ መሰረት ገንቢው ብሏት ይለያያሉ።